ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋታል፣ አስማ የዑመር ስደት አንድ ጊዜ ብቻ ሲሆን ያንቺ ግን እጥፍ ድርብ ነው ብለዋታል። ይህች ታላቅ ሴት ማናት? አስማ እናቷ ሐውላ ወይንም ሂንድ ስትባል አባቷ መዕበድ ኢብኑ ተይሚያ ይባላል፣ ወይንም መዕበድ ኢብኑል ሐሪስ በመባል ይታወቃል። ሁስአም የሚባል ጎሳ አባል ነበረች። አስማ ከነ ቤተሰቧ ኢስላምን የተቀበለችው በእነዚያ አስቸጋሪ ወቅቶች ነቢዩ ሰለላሁ ዐለይሂ ወሰለም ገና ሰላሳ ሰዎችን ሰብስበው እስላምን በሚያስተምሩበት ወቅት ነው። አስማ የመጀመሪያ ባሏ ጃፋር ኢብኑ አቡ ጣሊብ ራዲየላሁ ዐንሁ ሲሆን አብደላህ፣ መሐመድ፣ አውኒ የተባሉ ወንድ ልጆችና ሁለት ሴት ልጆችን ወልዳለች። ነቢዩ ሰለላሁ ዐለይሂ ወሰለም ለእስላማዊ ተልእኮ መንቀሳቀስ በጀመሩበት ጊዜ እስልምናን የተቀበሉ ሰዎች በመካ አምባገነን ከፍተኛ ጭቆናና በደል ደርሶባቸዋል። ኢሰብአዊ ድርጊቱ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ነቢዩ ተከታዮችን ወደ ሀበሻ እንዲሰደዱ ትዕዛዝ ሰጡ። ያኔ ነበር አስማ ከባለቤቷ ጃፋር ጋር ሆና የተሰደደችው። የሀበሻ ንጉሥ በጣም አዛኝ ክርስቲያን ነበር። እዚያ ከደረሱ በኋላ ባለቤቷ ጃፋር ያደረገው ገድል ቀደም ብለን ባሳለፍነው የጃፋር ታሪክ አይተናል። ታሪክ የማይረሳው ታላቅ ሱሃባ ነው። አስማ በስደት ከሌሎች ስደተኞች ጋር በመሆን ለ አስራ አራት ዓመት በሀበሻ ኖሩ። ነቢዩ ሰለላሁ አለይሂ ወሰለም መካን ለቀው ወደ መዲና የተሰደዱት በእነዚያ ጊዜያት ነበር። የበድር ኡሁድ፣ ኸንደቅ እና የኸይበር ዘመቻዎችም የተካሄዱት እነዚሁ ወደ ሀበሻ የተሰደዱ ሙስሊሞች በሌሉበት ነበር። በኋላም በሙሐረም ወር ከሂጅራ በኋላ በሰባተኛው ዓመት ሙስሊሞች የኸይበር ድል ተቀናጁ። በዚህም ጊዜ አስማ ራዲያላሁ አንሃ ከባለቤቷ ከጃዕፋር እና ከሌሎች ሙስሊም ስደተኞች ጋር በመሆን ወደ መዲና ተመለሰች። በመዲና ያሉ ሙስሊሞችም በደስታ በጋለ ስሜት ተቀበሏቸው። ነቢዩ ሰለላሁ አለይሂ ወሰለም ጃዕፋርን አቅፈው የፊት ግንባሩን በምሳም በኸይበር ድል ይሆን በጃዕፋር መምጣት ብቻ አላወቅኩም፣ በጣም ደስታ ተሰምቶኛል በማለት አስታወቁ። መዲና ውስጥ ያሉ አስማ አንድ ቀን ኡሙል ሙእሚኒን ወይንም የምእመናን እናት የሆነችው ሐፍሷ ራዲየላሁ አንሃን ለመጠየቅ ወደ ቤታቸው ትሄዳለች። ዑመር ኢብኑ አልኸጣብ ራዲየላሁ አንሁ በቤት ውስጥ ነበሩ። ዑመር ወደ አስማ ተመለከቱና ልጃቸውን ሐፍሷን፣ ይህች ወይዘሮ ደግሞ ማነች ብለው ጠየቁ። ይህች ወይዘሮ የጃፋር ኢብኑ አቡ ጣሊብ ራዲየላሁ አንሁ ሚስት ስትሆን ስሟም አስማ ይባላል ብለው መለሱላቸው። ዑመሩል ፋሩቅም ረዲያላሁ አንሁ በመደነቅ ጮክ ብለው ባህር ተሻግራ ወደ ሀበሻ የተሰደደችው ሲሉ ጠየቁ። ሐፍሷም አዎ እርሳቸው ነች አሉ። ዑመርም አያይዘው እኛ ወደ መዲና ከተሰደዱ የመጀመሪያዎቹ ነን፣ ስለዚህም በነቢዩ ሰለላሁ ዓለይሂ ወሰለም ዘንድ ብልጫለን በማለት ተናገሩ። አስማ የዑመሩል ፋሩቅ ንግግር በጣም አስቆጣል። ለዑመርም አውልክኖት። ቁም ነገሩ ግን እናንተ የተራበን በሚመግቡበት፣ ላልተማረው ትምህርት በሚሰጡት ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሆናችሁ ነው። እኛ ግን በጣም ሪቀን በሀበሻ የስደት ሕይወት ገፍተናል። ማናችሁንም አይነት ችግርም አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም ለማስደሰት ተቋርሰናል እና በአላህ እምላለሁ እርሱ የተናገሩትን አንድም ቃል ሳልጨምር ለነቢዩ ሰለላሁ ዐለይሂ ወሰለም ሳላስተላለፍ ምግብም ሆነ መጠጥ አልቀምስም፣ ማለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም አስማና ዑመር እየተከራከሩ ያሉ ደረሱ። አስማም ረዲየላሁ ዐንሃ ለነቢዩ ሰለላሁ ዐለይሂ ወሰለም ዑመር ያሉትን አንድም ሳታስቀር እሷ ከመለሰችላቸው መልስ ጋር አስተላለፈችላቸው። ከዑመር ይልቅ አንቺ ትክክል ነሽ። የዑመር ስደት አንድ ጊዜ ብቻ ሲሆን፣ የእናንተ ግን እጥፍ ነው፣ ሁለት ጊዜ ነው። አስማ ይህንን የነቢዩ ነብዩ ሰለላሁ ዐለይሂ ወሰለም መልስ በሰማች ጊዜ በጣም ተደሰተች ተደስተች። አስማ ረዲየላሁ ዐንሃ አላህንና ነብዩን ሰለላሁ ዐለይሂ ወሰለም አመሰገነች። ይህም ዜና ተሰራጨ። ከአስማ ጋር ወደ ሀበሻ አብረዋት የተጓዙ ሙስሊሞች በህብረት መጠው አስማ ዑመር ጋር ያደረገችውን ክርክርና ከነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸውን መልስ ከእሷ ሰሙ፣ በጣም ተደሰቱ። አስማም በዚህች ዓለም ውስጥ ለእኔ ከእንዲህ አይነቶች የነቢዩ ሰለላሁ ዓለይሂ ወሰለም አነቃቂ ተስፋ ሰጪ እና አስደሳች አነጋገሮች የበለጠ ምንም ነገር የለም አለች። አስማ ረዲየ አላሁ አንሃ እና ባለቤቷ በመዲና ውስጥ መኖር ጀመሩ። አንድ ዓመት አካባቢ እንደቆዩ ከሂጅራ በኋላ በስምንተኛው ዓመት ላይ ሁርሃቢል ኢብኑል አምር ገሳኒ የተባለ የሙታ ከተማ መሪ የነቢዩ ልዩ ልዑክ ሐሪስ ኢብኑል ዑመይርን አዝዲን ገደለ። ይህም የሆነው ሷሃባው የነቢዩ የነብዩ ሰለላሁ ዐለይሂ ወሰለም መልእክት ለአገር ገዢ ሐሪስ ኢብኑ ሺማር ወደ በስራ በማምራት ላይ እያለ ነበር። ድርጊቱ ነብዩ ሰለላሁ ዐለይሂ ወሰለም በጣም አስቆጣቸው። ነብዩ ሰለላሁ ዐለይሂ ወሰለም የሐሪስ ኢብኑ ዑመይርን ደም ለመበቀል ሦስት ሺህ ሙጃሂድን በማዘጋጀት ወደ ሞታ ላኩ። ክፍለ ጦሩም የሚመራው በዘይድ ኢብኑ አልሐሪስ ረዲየላሁ ዐንሁ ነበር። የአስማ ቢንት ዑመይር ባለቤት ጃፋር የጦሩ አባል ነበሩ። ጦሩን በመንቀሳቀስ ላይ ያለ ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን አንተ ብትገደል ሸሂድ ብትሆን ዘመቻውን ጃዕፋር እንዲመራ ጃዕፋር ሸሂድ ከሆነ አብደላህ ኢብኑ ራዋሃ ቦታውን በመረከብ ጦሩን እንዲመራ ይሁን በማለት ትእዛዙን ሰጡ። በዚህ ጊዜ የሮም ንጉስ የሆነው ሄረቀል በሞታ ከተማ ይገኝ ነበር። የነቢዩ ልዩ ገዳይ የሙስሊም ጦር እሱን ለማጥቃት በዝግጅት ላይ በመሆኑ በማሳወቅ ንጉሠ ነገስቱ ግዙፉን ጦር እንዲልክለት እና እንዲረዳው ተማጸነ። ቀይስ ጁዛም እና ላክም የተባሉ ነገዶች በሹርሃቢል አመራር በመዝመት ጦራቸውን አዘጋጁ። ዘመቻው ተጀመረ። ሶስት ሺህ ሙስሊሞች ታጣቂዎች ወይንም ሙጃሂድ መቶ ሺህ ከሆኑ የኢስላም ጦሮች ጋር የተጋፈጡበት ዘመቻ ነበረ። ሙታ ከመዲና የራቀች በመሆኗ ሙስሊሞች አንዳችም እርዳታ ማግኘት የሚችሉበትን ሁኔታ አልነበረም። ግና ሙስሊሞች አልፈሩ። ምክንያቱም በጦሩ ውስጥ እስካሉ ድረስ ሁለት ነገሮች አውቁ ስለነበር ነው። ይኸውም አንድ በድል መመለስ ወይንም ህይወታቸውን ለአላህ አሳልፈው መስጠት በመሆኑ የተዋጉት ያለ ፍራቻ በከፍተኛ ሞራል ነበር። ዘይድ ብኑል ሐሪስ ረዲያላሁ አንሁ በአላህ መንገድ ህይወቱ አለፈች፣ ሸሂድ ሆነ። ወዲያውኑ የመሪነቱን ቦታ ጃፋር ብኑ አቡ ጣሊብ ረዲያላሁ አንሁ በመረከብ የሙስሊሙን ጦር በጀግንነት ሲዋጋ ቆየ። በዚህም ጊዜ ጃፋር ዘጠና ቦታ ላይ ሲቆስል በመጨረሻም ቀኞቹ ተቆረጠ። የእስላምን ባንዲራ በግራ እጁ በመያዝ ፍልሚያውን ቀጠለ። ግራ እጁም በጣም በመጉዳቱ ባንዲራውን በጥርሱ በመያዝ ውጊያውን ቀጠለ። ጦርነቱ በጣም አሰቃቂ ነበር። ሙስሊሞች ተፋላሚዎች በግዙፍ የጠላት ጦር ተከበቡ። የጠላት ጦር ቀስቶች የሙስሊሞችን ደረት ቀደደች፣ በሰይፋቸው ታረዱ። ከዚያም ጃዕፋር ረዲያላሁ አንሁ የሸሂድነት ማዕረግ በማግኘት ከአላህ ጋር ተገናኘ። የኢስላም ባንዲራ በአብደላህ ኢብኑ ረዋሃ አልሐሪስ ረዲያላሁ አንሁ ተያዘች። ጦርነቱ ቀጠለ። ከሁለቱም ወገን አያሌ ሰዎች ወደቁ። አብደላህም ሸሂድ በመሆን በአላህ መንገድ ላይ ህይወቱ አለፈች። ከዚያም በኋላ የኢስላም ባንዲራ ካሊድ ኢብኑ አልወሊድ ረዲያላሁ አንሁ በእጁ በማስገባት ለሙስሊሞች ተዋጊዎች የሚከተለው ንግግር አደረገ። የኢስላም ፋናዎች ሆይ ከፊታችሁ ጀነት ትጠብቃችኋለች። ወደ ኋላ የምታፈገፍጉ ከሆነ ወደ ጀሃነም ትወረወራላችሁ። እናም አላህ ዘንድ ለመወደድ በጀግንነት ወደፊት ግፉ አለ። የኻሊድ ሞቅ ያለ ስሜትና ቀስቃሽ ንግግር የሙስሊሞችን ጦር ልብና ሞራል አዲስ መንፈስ በማላበስ ልዩ ስሜት ፈጠረላቸው። ከዚያም በጠላቶች ላይ ከባድ የሆነ ጥቃት አደረሱ። የካዲያን ጦርም ወደ ኋላ ፈገፈገ። በኻሊድ እጅ ዘጠኝ ሰይፎች ተሰበሩ። በመጨረሻም ኻሊድ ኢብኑ አልወሊድ ረዲየላሁ አንሁ የተረፈውን ጦራቸውን ይዘው በሰላም ተመለሱ። በዚህ ዘመቻ ውስጥ የተደረገው እንቅስቃሴና ሁኔታ ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም በመስጊዳቸው ተቀምጠው በዙሪያቸው ታድመው ለነበሩት ጓደኞቻቸው ሪፖርት ያደርጉላቸው ነበር። ይህም የነብዩ ሰለላሁ ዐለይሂ ወሰለም ተአምር ነበር። የጃዕፋር ሁለት እጆች ተቆርጠው በአላህ መንገድ ህይወቱ ስታልፍ የነቢዩ አይኖች በእንባ ተሞሉ። ጃዕፋር ከሁለት አዲስ እጆች ጋር ወደ ጀነት ሲበር ተመለከትኩ ሲሉ አስታወቁ። ኻሊድ ኢብኑ አልወሊድ የኢስላም ባንዲራ በእጁ ባስገባ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም በአሁኑ ጊዜ ባንዲራችን በአንዱ የአላህ ሰይፍ እጅ ውስጥ ገብታለች አሉ። ከዚያም በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወደ አስማ ቤት ሄዱ። እሷንም በተመለከቱ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም አይን በእንባ ተሞሉ። ነቢዩም ሰለላሁ ዐለይሂ ወሰለም የጃፋርን ልጆች ወደ እኔ አምጪልኝ አሏት። ልጆቹን ወደ ነቢዩ ሰለላሁ ዐለይሂ ወሰለም ፊት አቀረበቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ህፃናቶቹን በማቀፍ ግንባራቸውን ሳሟቸው። አስማ የነቢዩ ሰለላሁ ዐለይሂ ወሰለም አይኖች በእንባ ተሞልተው ባየች ጊዜ በጣም ድንግርግር አላት። የአላህ መልክተኛ ሆይ፣ ቤተሰቦች ለእርሱ ይሰውሉት፣ ለምንድን ነው እንደዚህ ያዘኑ? ስለ ጃፋር አዲስ ዜና አለሁት እንዴ ብላ ጠየቀች። ጃፋር በአላህ መንገድ እያለ ህይወቱ አልፋለች የሚል መልስ ሰጧት። አስማ ረዲየላሁ አንሃ ማልቀስ ጀመረች። ለቅሷን በሰሙ ጊዜ በአቅራቢያ ያሉ ጎረቤቶቿ ወደ ቤቷ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው በመሄድ ሚስቶቻቸውን ወደ አስማ ቤት ሄደው የጃፋር ረዲያላሁ አንሁ ልጆች እንዲንከባከቡና ቤተሰቡን በሙሉ ሀዘን እንዳያበዙ እና ደረታቸውን እንዳይመቱ ሊመክሯቸው ዘንድ ትእዛዝ ሰጡ። ፋጢማ ረዲያላሁ አንሁ ያጎቷ ልጅ የጃፋር ረዲያላሁ አንሁ ሞት በሰማች ጊዜ ወደ አባቷ ነቢዩ ስላሁ አለ ወሰለም ቤት እየገሰገሰች መጣች። አባቷን ፊት ምርር ብላ ለቀሰች። ነቢዩም ስላሁ አሌ ሰለም፣ ማንም ሰው ለጃፋር አይነቱ ሰው ሊያለቅስ ይገባል። ቀጥለውም ልጃቸው ፋጢማ ረዲየላሁ ዐንሃን ለሐዘንተኞች ምግብ እንድታዘጋጅ አዘዟት። በሶስተኛው ቀን ነቢዩ ሰለላሁ ዐለይሂ ወሰለም በድጋሚ አስማ ቤት በመሄድ ትዕግስት እንድታደርግና በአላህ ፍርድና ውሳኔ ትውድ መከሯት። ዘመኑ ከሂጅራ በኋላ በስምንተኛው ዓመት ላይ ነበር። ጃፋር ረዲየላሁ ዐንሁ ከሞተ ስድስት ወር አልፎታል። አስማ ረዲየላሁ አንሃ ረዳት የለች ነበረችና ይህንኑ በመገንዘብ ነቢዩ ሰለላሁ አለይሂ ወሰለም ለአቡበከር ሲድቅ ዳሯት። ከሁለት ዓመት በኋላም ሙሐመድ የተሰኘ ልጅ ወለደች። ከሂጅራ በኋላ በአስራአንደኛው ዓመት የነቢዩ ሰለላሁ አለይሂ ወሰለም ህይወት አለፈች። አስማና ፋጡማ ኢብኑ ሙሐመድ የነቢዩ ሰለላሁ አለይሂ ወሰለም ልጅ በሀዘን ፍላጽ ክፉኛ ተጎዱ። ነቢዩ ሰለላሁ አለይሂ ወሰለም ከሞቱ በኋላም አስማ ብዙውን ጊዜ የምታሳልፈው ፋጢማ ጋር ነበር። ከጥቂት ጊዜ በኋላም የፋጡ የፋጡመቱ ዛህራ ረዲየላሁ አንሃ ህይወት አለፈች። ከመሞቷ በፊትም ጀናዛይን ወይንም ሬሳይን ልታጥቡልኝ አንቺና ባለቤቴ አለይ ረዲየላሁ አንሁ ብቻ እንድትሆኑ ባለችው መሰረት ተፈጸመላት። አቡበክር ሲዲቅ ረዲየላሁ አንሁ ከሂጅራ በኋላ በ13ኛው ዓመት ላይ ህይወታቸው አለፈች። ከመሞታቸው በፊት ሚስታቸውን አስማ ከሞትኩም ጀናዘይን የምታጥቢው አንቺ ራስሽ ነሽ ብለዋት ስለነበር እንደምኞታቸው ፈጸመችላቸው። አቡበከር ሲድቅ ረዲያላሁ አንሁ ከሞቱ በኋላ አስማ ከአልይ ብኑ አቡ ጣሊብ ረዲያላሁ አንሁ ጋር የጋብቻ ቁርኝነት አደረገች። በዚህም ጊዜ ሙሐመድ ብኑ አቡበከር ሲድቅ ረዲያላሁ አንሁ እድሜው ሶስት ዓመት ነበር። እነርሱም ከእናቱ ጋር ስለነበር አልይ ረዲያላሁ አንሁ አሳደጉት። አስማ ከዓሊ አንድ ልጅ አፍርታለች። ከሂጅራ በኋላ በሰላሳ ስምንተኛው ዓመት የአስማ ቢንት ኡመይስ ረዲያላሁ ዓንሃ አንጋፋ ልጅ መሐመድ ኢብኑ አቡበክር ግብፅ ውስጥ በጠላት እጅ ከታረደ በኋላ ርዕሳውን አቃጠሉት። አስማ ይህንን አስደንጋጭ ዜና በሰማች ጊዜ በጣም ደነገጠች፣ አዘነችም። ቢሆንም ግን ይህንን ሀዘኗን ዋጥ በማድረግ እና ለልጇ ዱዓ በማድረግ በትዕግስት አሳለፈችው። ነቢዩ ሰላሁ አሌይ ሰለም ለአስማ ቢንት ኡመይስ ረዲላሁ አንሃ ትልቅ ፍቅር ነበራቸው። እሷም ለእርሳቸው ከፍተኛ የሆነ አክብሮት ነበራት። ነቢዩ ሰላሁ አሌይ ሰለም እሷን ብቻ ሳይሆን ልጆቿንም በጣም ይወዷቸው ነበር። በቡኻሪ ዘገባ መሰረት ነቢዩ ሰላሁ አሌይ ሰለም ከመሞታቸው ጥቂት ቀናት ቀደም ብሎ ኡሙ ሰለማ ረዲአላሁ አንሃ እና አስማእ ረዲአላሁ አንሃ ስለ ነቢዩ ሰለላሁ አለይሂ ወሰለም በሽታ ከተነገሩ በኋላ መድኃኒት ለመስጠት ውሳኔ ላይ ደረሱ። ነቢዩ ሰለላሁ አለይሂ ወሰለም ግን መድኃኒቱን እንደማይወስዱ ነገሯቸው። ወዲያውኑ ነቢዩ ሰለላሁ አለይሂ ወሰለም እራሳቸውን ሳቱ። ይህም አጋጣሚ በመጠቀም አስማእ ነቢዩ ሰለላሁ አለይሂ ወሰለም አፍ በመክፈት መድኃኒቱን አስገቡት። ከጥቂት ሰዓት በኋላም ነቢዩ ሰለላሁ አለይሂ ወሰለም እራሳቸውን ሲያውቁ ይህንን ሀሳብ ያመጣችው አስማ መሆን አለባት፣ ከሀበሻ ያመጣችው ፈውስ ሳይሆን አይቀርም በማለት አሞገሷት። አስማ የህልም ትርጉም ወይንም ፍች በመናገር ልዩ ተሰጥኦ ነበራት። ከዚህም አኳያ ብዙ ጊዜ ዑመር ረዲያላሁ አንሁ ያማክሯት ነበር። አስማ ረዲያላሁ አንሃ ከነቢዩ ሰለላሁ አለይሂ ወሰለም ወደ ስልሳ የሚጠጉ ሀዲሶችን አስተላልፋለች። ነቢዩ ሰለላሁ ዓለይሂ ወሰለም የአስማ ልጅ አብደላህ ኢብኑ ጃፋር በጣም ይወዱት ነበር። በለጋስነቱ ይታወቅ ነበር። በአንድ ወቅት ነቢዩ ሰለላሁ ዓለይሂ ወሰለም አላህ ሆይ፣ አብደላህ የአባቱ የጃፋር ትክክለኛ ቅሪት ወይንም ግልባጭ አድርገው፣ እዝነትህ አይለየው። እኔም የጃፋር ልጆችን በዚህም ሆነ በዚያኛው ዓለም ተንከባካቢያቸው መውዝታቸው ነኝ አሉ። አያይዘውም የአብደላህን እጅ ያዙና አብደላህ ገጽታው፣ ጸባዩ እኔን ይመስላል አሉ። ከሂጅራ በኋላ በአርባኛው ዓመት ዓሊይ ኢብኑ አቡ ጣሊብ ረዲላሁ አንሁ በአላህ መንገድ ላይ እንዳሉ ተገደሉ። ከጥቂት ቀናት በኋላም የአስማ ቢንት ዑመይዝ ህይወቷ አለፈች። አስማ ረዲላሁ አንሃ የሶስት ታላላቅ ግለሰቦች በተለያየ ጊዜ ሚስት ለመሆን የበቃች ክብርት ሴት ነበረች፤ የጃፋር፣ የአቡበክር ከዚያም የዓሊ ይህንን ገጠመኝ የኢስላም ባሎቻቸው የሞቱባቸው ሴቶች ብቸኛ እንዲሆኑ ያለመፍቀዱ አብይ ተምሳሌት ነው።